ኢትዮጵያ እመጣለሁ፣ ቤታዬ በሬድ ካርቤት ምናምን እንቀበልሻለን፣ በቀይ ምንጣፍ ያላቸው ሰዎች ተዘጋጁ፣ ድግሱ ምኑ ምኑ አዘጋጁ፣ በቅርብ እመጣለሁ አስቤያለሁ። ያ እየነገርካችሁ ነው የመጣው፣ ብቃቴ ምሄ ነው። አያችሁ እናንተ እንደናንተ ተደብቄ ተሽኩሎክሎኪ አልገባም፣ በብቃቴ እየነገርኳችሁ ነው። አመሰግናለሁ። ቲክቶክ እከባለሁ። እሺ ስንት ሰዓት ሆነኝ? ሰዓቴ ንገሩኝ። ብዙ መዘብዘፍ አልፈልግም። እዚህ መጀመሪያ ዱባይ ነኝ እንዴ? ለምን ምን ዱባይ መጡ? ምን ትልቅ ነገር ነው እንዴ? ንጌታ አሜሪካ ነው ያለሁት። ቴንክ ዩ አሜሪካ፣ ታላቁ አሜሪካ። ሰዎች ስድስት እና ሰባት ላሞቻቸውን ሸጠው የሚመጡበት የዕቁብና የዕድር ብር ሰርቀው በባህር ሊሻገሩ የሚፈልጉበት። ጋድ ብለስ አሜሪካ። ህዝብ ግን እንደዋጫ ሰዋለ። ይቅርባቸው ተው፣ እንደ ምን ሆነች ነው ዱባይን የተለኛለች እንዴ? ና ዱባይ በጣም ደስ የምትል ሀገር ናት፣ ውብ ሀገር ናት። ግን ጋር ብለስ አሜሪካ አሜሪካ፣ ምን ሆነች ነው ድሃ ራሱ ብትሆኝ፣ አሜሪካ መሆንሽ ራሱ ትልቅ ነገር ነው። ቤት ባይኖርሽ ራሱ አሜሪካ መኖርሽ ራሱ ትልቅ ነገር ነው። መኪና ባይኖርሽ፣ ሰው ሀገር ላይ ሰው ሀገር ላይ መጣሽ፣ ምን መኪና ሮሽ፣ ቤት ኖረሽ፣ ዋናው ገንዘብሽን ጠርቅም ማድርጋሽ ያዛ አድርገሽ ሀገርሽ ላይ እንትም ከፈለግሽ። ከዛ በተረፈ ግን አሜሪካ ራሱ መኖርሽ ትልቅ ነገር ነው። ትልቅ ነገር ነው። እኛ እኮ የተቸገርነው እኮ ሰው እያሙ እኮ በዩቲዩብ ጥሮታ የሚኖሩትን እያያችሁ እኮ ነው እንጂ እኮ አሁን ሰው አሁን ኢትዮጵያ ድሃም ብታዩበት ጥሩ ነበረ። ዱባይ ብዙ ወዳጅ አለች እና ታዲያ ዱባይ መምጣት አይቀርም፣ መጣለሁ። ለምን አልመጣም? ግን እናንተ አንዴ ቆይ እንትም ብሎብኝ ነው ነይ አብረን እንመለስ፣ ወደ አሜሪካ። እነዚህ ማህበረሰብኩ ተቃጥለው መሞታቸውን አትቃጠሉ፣ ጨጓራችሁ እንትን አትበሉ። እናንተ የእንትናን ጌም ደስ አይልም። ግን ወይኔ፣ በሁለት ስልክ ነው ያየሁት። አቤት ወሬ ግን ወይ እናቴ ወሬ ግን፣ እንዳው እንደ ወሬ እኔ ማ ማዘሬ የሚመስለኝ ሆዷ ውስጥ ይዛኝ፣ ሆዷ ውስጥ ይዛኝ፣ ነርሶቹ ግፊ ግፊ አምጪ አምጪ መታለ ደርሳለ ሲባል ባሌታለ ከጎኔ እጄን ይዞኛል ወይ ጌታ የት ሄዶ ነው እያለች ነው ማዘር። የወለደችኝ እያማች መሰለኝ ማሐሜቱን ተውታሜት ሳይሆን ወሬ እያወራች ነው መሰለኝ። እናት የወለደችኝ። ወሬ በጣም ነው የምወደው እናንተ፣ ወሬ በጣም በሁለት ስልክ እኮ ነው አሌክስን እና ጃኒን ያየዋቸው እኮ በሁለት ስልክ። ኢክራሚዬ ቁራን አንብበሻል? ቁራን ተነቧል? ኢክራሚዬ ስለ እኔ ቁስል መድረቁን እነግርሻለሁ። ለዛ ነው እራሴን እየጠበኩ ያለሁት። ደረቅ ደረቅ ብሎ ባልሽን ቃቃቃ አድርገን ልንወስደው። ቀልዳሽ እ ክሩዬ ኢንክሩዬ ራሳችንን አይሽ በፍሩት ምናምን እየጠጋልን ከዛ ኢንክሩዬ ልጆቿን ዳይፐር ትቀይራለች ምናምን፣ እኔ ደግሞ ቤታ ባሏን ሽር ሽር ወስድላታለሁ ናስኪለውና ኢክራሚዬ ቁስሌ መድረቁን አለመድረቁን ማወቅ ትፈልጋለሽ? ወደ መኝታ ቤት እንግባለዋለሁ አሳየዋለሁ። እንደደረቀ ባልሽ መልቱን ያደርስልሻል። ኢክራሚዬ አይሻልም አንቺ ከምትለፊ እም እህ አ ይሄ አምላኬው እንደው ግን እንደው ግን አምላኬ ነኝ ፈጥራኛለ ነገር ቤታ ቲክቶክ ክፈች ምን አለኝ። ኤልሳ የምሰጪኝ ነገር አለ ዝንቤ ክፍታፍ ስማቸው እኮ ነው የሚገረኝ። ብለስድ ብላ አቤት! ብለስድ ወይ እንግሊዝኛውን አታቂም። አርየ ከሰው ላይ ወስደች ነው፣ አንዱ ላይ ከፌስቡክ ላይ ወይ ከኢንስታግራም ላይ አይተሽ የሰው ስም ወስደች ነው። ትርጉሙን ብታቂ ብለስድ ብለሽ አፍሽን አትክፈች። ተብሎ አይጻፍም ብለስድ ተብሎ ደህና ነገር ነው የሚጻፈው ወይኔ ግን እግዚአብሔርን የኔን ባህሪ ልታውቁት አልቻላችሁም። ማንም የኔ ባህሪ የሚያውቁት ሰዎች አሉ። እኔ በፍቅር የያዙኝ ማርያምን መሬት ነኝ። ሰው በፍቅር ከያዘኝ፣ ትንሽ ፎሎዋልን ትልቅ ፎሎዋልን ሰው አልንቅ። እግዚአብሔር ምስክሬ ነው። በቁም ነገር ነው ማወራው። እስኪ እውነት ቲክቶክ ላይ ያላችሁ፣ ቴሌግራም ላይ ያላችሁ ሰዎች ምናችሁ ፎቶአችሁን ሳታሰ የምታሳዩ በስነ ስርዓት ነው የምጽፍላቸው የምመልስላቸው። ሁለት ፎሎ ያለው ራሱ ማምላክ በክብር ነው የምመልሰው። እኔ ለምን ለወደደኝ፣ ላከበረኝ ባይወዱኝ እንኳን ዝም ብሎ በፍቅር እንኳን በስነ ስርዓት ላናገረኝ ክብር አለኝ ማምላክን። ከዛ በተረፈ ግን በጉልበት የምትመጡ ሰዎች በጉልበት ማንንም ማሸነፋትሽ ነው። በቃ አታሸንፉኝም። ደረቅ ነኝ እኔ። ባልችል እንኳን ውስጤ እየተቃጠለ እንኳን ቢሆን በእል ፋይት ነው ማደርጋችሁ። በፍቅር የማታሸንፉት ነገር የለም። ሀቢባ ምን ሆና ነው? አረ ነገሩኝ። ሀቡዬ ምን ሆነችብኝ? ሀቡዬ ሀቡዬ ሀቡዬ አንቺን የነካ የለውም። በረካ ካ ሀቡዬ። ዛሬ ቅድም ቤቷ እጂ ኔጊቪ ብለኝ ስልክላት አላየችኝም። ምን ሆና ነው? ጋይስ ፊቷ፣ ሀቢባ ምንሆና ነው ሀቢባ ፊቷ በማርያም

የምትባለው ፊንገርን ይጅባት የምን ነካክቶ መሸሽ ነው? እኔ አልሸሽም። እኔ አልሸሽም እኔ ቤታ እየሸሸም ዘመድ የለኝም። ቆፍጠን ብዬ ስናገርባችሁ ታለቅሳላችሁ። ፍጂ በቃ ፈታሽ አለ ይረስታሻል ትላላችሁ። ቆንጠጥ አድርጌ ሲይዛ አልተዋትም። ማርያምን አልተዋትም። በጣም እኔ በአባት የሚመጣ ሰው በማርያም ምንድን ነው በማርያም እያረፍኩ ነው እኮ የምበላው ከዲቦራ ጋር ጋይስ ቻሌንጅ ሀያ ፓውንድ በመቀነስ፣ 20 ኪሎ ነዋ የሚባለው በመቀነስ። መቼ ነው ጋይስ? ጁላይ ነው ጁላይ ነው። መቼ ነው? በሁለት ወር ውስጥ በሁለት ወር ውስጥ ለመቀነስ 20 ፓውንድ ተያይዘናል እኔና ዲቦራ። ዛሬ ጀምሬያለሁ እኔ ሳም እኔ ለነገሩ እንትን አቋርጬ ነው ሳምንት ካቋረጥ ሳምንት ምናምን አለፈኝ። ዛሬ ግን ጀምሬያለሁ። ግን እያረፍኩ ለምን እንደምበላ አላውቅም። አሁን በላኝ አይደለ፣ ሁለት የተቀቀለ እንቁላል፣ ትንሽ በስታሾ፣ ፓይናፕል እና ብሉቤሪ ይበልጫለሁ። ምሳዬ ላይ ደግሞ ብሮኮሊ እና ቺክን እበላለሁ እያሉ በቃ ማታ ከዛው ውሃ እየጠጣው እናንተ ሳደር ቀራለሁ። ከዛ ለውጣችንን ታያላችሁ። እግዚአብሔር ቃል ለምድር ለሰማይ እንደ እንጨት ካላከልኩኝ እኔ አይደለው? ቃል ብለን ለመሰማኝ ብያለሁ። የኔ ወንድ እንዴ እኔ ግን ያሳቀችኝ እማምላክን። አሁን ማህበረሰብ ድሉ አይደለ ግን ያምናል ንቄት አለው ምናምን? ከዛ በአሽሙር ደግሞ የምታወራው ነገር አለ ንቃተታ በአሽሙር የምታወራው? እኔ አሽሙር አልወድም። ለምንድን ነው ጋይስ፣ እንዴት ነው የሚችሉበት ግን አሽሙር ምን ላርግልሽ? አዲስ ዩቲዩብ ምን አባቴ ላርግልሽ? ንገሪ ምን ላርግልሽ? ቤታ ስለ ፒሲኦኤስ ንገሪና አለብኝ። ላይክ ምን ልንገርሽ ማሬ? ማድረግ ያሉብሽን ነገሮች ነው ፒሲኦኤስ ስላለብሽ ማድረግ ያለብሽን ነገሮች። ኦኬ ፒሲኦኤስ ያለበት ከኤክሰርሳይዝ ጀምሮ ልንገርሽ እኮ ቁም ነገር አልችልበትም። ፒሲኦኤስ የሌለበት ሰው ሰውነቱን መጀመሪያ ሰውን ክብደት መቀነስ ነው፣ እስትረስሽን ማውጣት ነው። አንደኛ ላይክ መር ምናምን ነው ክብደት ቀጭን ሆነሽ ራሱ ማለት ነው። ቀጭን ሆነሽ ራሱ ቀጭን ሆኖ ፒሲዮስ ያለባቸው አለ። ፒሲዮስ ያለባቸው ልጅም የሚወልዱ አሉ። ልጅም እምቢላቸው የሚላቸው ሰዎች አሉ። ላይክ እንደየሰው ነው። ላይክ አንደኛ ምንድነው የምታደርጊው? ዋክ ማረግ ነው። ሩጫ ሩጫ፣ መሮጫው ላይ መሮጥ ለፒሲዮስ ያለበት ሰው አይጠቅምም። ሰውነት ልቀንስ ነው ብለሽ መሮጫ ላይ አትሮጭም። ውጭ ሞተሽ አትሮጭም። ዋክ ማረግ ነው። ቀስ ብለሽ ጊዜሽን ተጠቅመሽ ዋክ ማድረግ ረጅም ሰዓት ረጅም ሰዓት ዋክ ማድረግ። ሙዝ መብላት የለብሽም። ፒ ሲ ኦ ኤስ ያለባቸው ሰዎች ከፍሩት አንፃር ሙዝ መብላት የለባቸውም። አፕል፣ ቀዩ አፕል መብላት አለብሽ፣ እንቁላል፣ ፕሮቲን የሆኑ ከምግብ ከሆነ ማለት ነው። ንገሪኝ ከምንድን ነው የፈለግሽው? አሁን ብዙ ረጅም ስለሆነ ከምግብ ነው የፈለግሽው? ከምንድን ነው ላይ ከምንድን ነው ሰውነት ክብደት ነው? ስትረስ ከአእምሮሽ ውስጥ ማውጣት አለብሽ። አንቺ ባለጌ ነሽ። አንቺ ባለጌ ነው አማርኛ አትችልም። ኬት እንደሆንክ ያስታውቃል። አፍሽ ዲሮም ስግጢ ስግጢ። ጌታ መጀመሪያ አማርኛ ጻፍ፣ አማርኛውንም ምን ያስተካክየል። ተሳድበህ እንዴት ይሆናል? ኔ ጌታ፣ አማራ ከሆንሽ ረፊ እሷም አማራ ናት። ኧረ እባክህ እኔ ለእኔ አማራ ለእኔ አማራ ማለት ምን አይነት መሰለክ፣ አማራ ሲቸገር ከሆዱ ከከርሱ አልፎ ገንዘቡ ላት ጣርጎ በጎጃም በጎንደር በሸዋ በወሎ መርዳት፣ አማራ ሲቸገር ድምፅ መሆን፣ አማራ ሲቸገር አካባቢው ለኢትዮጵያ ውስጥ ካላችሁ ሄዶ በአካል ሕፃናትን መርዳት፣ ያ ነው አማራነት። አመሰግናለሁ። አማራ ብቻ ስለሆንክ ብቻ ምተውህ ነገር አይኖርም። ደግሞ በምን አውቃለው? እውነች አልሆነች። በአፍ ማለት ሳይሆን በተግባር አሳየው አማራነትን። አፍማ ሁሉም ትግሬ ነኝ፣ አማራ ነኝ፣ ኦሮሞ ነኝ፣ ምን በአፍ አይደለም፣ በተግባር በተግባር አሳዩትኝ። እውነት አማራናታችሁን በተግባር አሳዩት። እውነት አማራን ከሚሳደብ ጋር እንጀራ ቀርባችሁ ባለመብላት አሳዩት። እዛ አዲስ አበባ ውስጥ ቁጭ ብላችሁ ይሄ ሰውዬ በጣም ነው የምንወደው፣ ሳይነኩት አይነካም እያላችሁ ነን አውሰናይን በዚህ በገንዘብ አስገደልን ካሉ ጋር እንጀራ ቆርሳችሁ የበላችሁ ምንድን ነው አማራነት ከምትበሉት ይህም ያህል አጋሰሳችሁን ከምትሞሉበት ሆዳችሁን ከምትጠረቁበት ሰው ያናደዳችሁ ነው የሚመስላችሁ ስትበሉ። አንዳንዶቻችሁ ሰው ያናደዳችሁ ይመስላችሁ። አይደለም ያ የተራበ ማህበረሰብ አለ። እኔ ቢያንስ እንኳን በዚች አቅሜ በዚች እድሜ የምችለውን አደርጋለሁ። በአፋችሁ መናገር ባትችሉ እንኳን ሕግ አለ ምናምን አለ አገሪቷ ውስጥ ነው እንፈራለን ካላችሁ ለመናገር እንኳን መንግስት ለመተቸት ብትፈሩ እንኳን ቢያንስ በእርዳታ አሳዩ። በእርዳ አንድ ቀን እርዳታ ላይ ተናችሁ አናውቅም። አንድ ቀን አሁን ሁሉም ባህል አላቸዋን አሸንዳ አሸንድዬ ምናምን አለ አደለ? ሁለት ቦታ ወጣ ጥቅመሱ አሸንዳ ሲመጣ አሁን ቀይ በቢጫ ለብሳችሁ ውግባችሁ ላይ መጨፈር። አሸንድዬ ደግሞ የአማራን ደግሞ ስታከብሩ ደግሞ የአማራን ለብሳችሁ እንደዛ አይደለም። በማንነታችሁ ኩሩ፣ ያንን ነው ማቀን። አሁን ትግሬ ሆኖ በትግሬነቱ የሚኮራ ደስ ነው የሚለኝ። እኔ ከትግሬነቱ ችግር የለብኝም። ኦሮሞ ስለሆነ ችግር የለብኝም። መርጦ አይደለም ኦሮሞ ልሆን ትግሬ ልሆን አማራ ልሆን ብሎ ሰው መርጦ አይደለም ዘሩን የገባበት። ግን በማንነታቸው የሚኮሩ ሰው ወይዛይ ደስ ይለኛል። ስራቸው ተግባራቸው ባይመቸኝ እንኳን በአለባበሳቸው፣ በማንነታቸው የሚኮሩ ሰው ደስ ይለኛል። አለቀ ደቀቅ። ትግሬ ይሁን ማን ይሁን በማንነታቸው ላይ በልብሳቸው፣ በባህላቸው፣ በዘፈናቸው፣ በራሳቸው ስተትም ቢሆን በራሳቸው የሚኮሩ ሰው ደስ ይለኛል። አለቀ ደቀቀ፣ የምንከባበረው እንደዛ ነው። ትግሬው እንዲወደኝ ቀይ በቢጫ ወገቤ ላይ አስሬ መጨፈር፣ ኦሮሞ እንዲወደኝ የነሱን ባለ እንደዛ አይደለም። እሷ እንደዛ ናት፣ እኔ እንደዛ አይደለው። እና አንድ ናችሁ ላልከኝ ነገር አስተካክለው በደንብ በቂ መልስ ነው የመለስኩን ይመስለኛል። አመሰግናለሁ። እንቅ ይሄንን ነው መዘብዘፍ አልወድም። ላይክ በያቸው። እሺ ማሮቼ ላይክ አድርጉልኝ፣ እስኪ ላይክ አድርጉልኝ፣ አድርጉልኝ። እኔ ጋር ታርፊያለሽ የት? እኔ በእንደዛ ነው እንደዛ ነው የምታሸንፉት ሰውን ብዬ ነው። ስህተት ከተናገርኩኝ ንገሩኝ ማሮቼ፣ ስህተት ከሆነ እኔ አላውቅም። ሰውን የምታሸንፉትኝ በዛ ብዬ ነው። በዛ ነው ያንን ሰው የምታሸንፉትኝ በቃ በፊት እኔ ምልከኛ ነኝ፣ እንዴን እየወደድኩ ይሄ ሁሉ ነገር እያደረኩኝ በቃ ሁሌ ጠላትናት ይላሉ። እንዴት ምናም በቃ አልልም፣ አልሰማ ምናምን እላለሁ። አሁን ላይ ግን ኖ ኖ አትወጅም። ይሄን ማህበረሰብ እወዳለሁ። ላሳያችሁ፣ ቅጥል በዛ ነው የምታቃጥሉት። እኔ እንደዛ ነው የማምነው። አላቅሜ እናንተን ስህተት ካልኩኝ ነገሩ አትውጪ። እሺ ላይክ አድርጉልኝ። አልወጣም፣ ሞቀኝ። አያችሁ፣ ይሄ አዙሬ በሶስት ሶስት ዙር ነው የምጥለው ይሄን ላይት። ይሄ ላይት መጣል አለብኝ ጋይስ። በስመ አብ ወወልድ ወመንፈስ ቅዱስ